ጌታ ኢየሱስ ክርስቶስ የተቸነከረባቸው አምስት ችንካሮች አሉ። ከነዚህ መካከል ሶስቱን ሉሄ ሉሄ ለማሰበክ ታን ያለ ጌታ ኢየሱስ ክርስቶስ የተቀበረውበት መቃብር ለማን የተዘጋጀ ነበረ? የሚያደርጉትን አያውቁምና ይቀርባላቸው ሲሆን ክርስቶስ ተንሳ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሓ ወሰላም እያለን እንግዲህ ሀምሳውን የፋሲካ ቀናቶች ሰላምታ እንለዋወጣለን። ዛሬ የትንሣኤ ቀን ነው። በትንሣኤ ቀን በቤታችን እግዚአብሔርን አብረን በጋራ እናመልካለን። ይህ ሁሉ የምታዩት የአንድ ቤተሰብ አባል ነው። እግዚአብሔርን በዝማሬ እያመሰገንን ስለ ትንሣኤው እየተወያየን እየተነጋገርን አብረን ቆይታ እናደርጋለን። ሁላችሁም በሀገር ውስጥም ከሀገር ውጭም ለምትኖሩ የሚዲያችን ቤተሰቦች ሁላችሁ እንኳን አደረሳችሁ ብለን እያልን፣ ሁላችሁም ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ በዚህ አጋጣሚ እያሳሰብን፣ መርሃ ግብራችንን አብራችሁን እስከ መጨረሻው ድረስ ተከታተሉ። ይህ የማርያም ልጆች ሚዲያ ነው። በዚህ ውስጥ እንግዲህ ትልቁ አባታችን አባወራው ናቸው። አሁንም የቆረሱልን እንደምታዩት ህጻናት አሉ፣ ልጆች ናቸው፣ የልጅ ልጆች ናቸው። እንዲሁም ደግሞ አጠቃላይ ቤተሰቡ ነው ዛሬ እግዚአብሔር የሰበሰበው። ስለ ሁሉ እግዚአብሔር አምላካችን የተመሰገነ ይሁን። የመጀመሪያው መራራችን የሚሆነው እንግዲህ ትንሳኤ ነው፣ የትንሳኤው አዋጅ በቅዳሴው በተለይ ለቤት ለሌት ዘጠኝ ሰዓት በነበረው አገልግሎት የተነበበ ወንጌል አለ። ይህንን የወንጌል ክፍል ሁላችንም በቤታችንና እንሰማለን ማለት ነው። አሁን በቀጥታ ወደ ወንጌል እንግዲህ፣ ወንጌሉን የጌታችንን ትንሣኤ ያበሰሩን ሴቶች ናቸው። ወንጌሉን የምታነብልንም እህታችን ነች። ስለዚህ ሁላችንም በማስተዋል እንስማው ቅዱስ ቃሉን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው። በስማም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ ሀያ ነው። በሳምንቱ በፊተኛው ቀደም ቀን መቅደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር ወጥታ ድንጋዩ ከመቃብር ተከፍቶ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዛሙር መታ ጌታ ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዛሙር መጥተው ወደ መቃብሩ ሄዱ። ሁለተኛውም አብሮት እየሮጠ ሌላውን ወደ ሌላው ደቀ መዛሙር ከጴጥሮስ ይልቅ ፈጥኖ ወደፊት ሩጦ አስቀድሞ ከመቃብሩ ደረሰ ዝቅም ብሎ ቢመለከት የተልባግሩን ልብስ ተቀምጦ አየው፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብር ገባ፣ የተልባግሩ ልብሱን ተቀምጦ አየው። ዳግም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበረ፣ እንዲህ ከተልባግሩ ልብስ ጋር ተቀምጦ እንዳለ እንዳልነበረ አየው። በዚህ ጊዜ አስቀድሞ ወደ መቃብር በመጣው በሌላው ደቀ መዛሙርቱ ደግሞ ገባ፣ አየው፣ አመነ። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፍ ቃል ገና አላወቁም ነበርና። ደቀ መዛሙርቱ ወደ ቤታቸው ደግመው ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተ ውጭ ቆማ ነበረ። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው የኢየሱስን ስጋ ተኝቶ በነበረበት አንዱ በራስጌ ሌላው በግርጌ ተቀምጦ አየችው። እነሱም አንቺ ሴት ስለምን ታለቅሻለሽ አሏት። እነሱም እሷም ጌታዬን ወሰዱት ወዴት እንዳኖሩት አላውቅም አለቻቸው። ይህንን ብላ ወደኋላ ዘወር ስትል ኢየሱስ ቁሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስ አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም፣ የአትክልት ጠባቂ መስሏት፣ ጌታዬ ሆይ አንተ ወስደኸው እንደሆነ ወዴት እንደወሰድከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ ረቡኒ፣ በዕብራይስጥ ረቡኒ አለችው። ትርጓሚውም መምህር ማለት ነው። ኢየሱስም ገና ወደ አባቱ አላረግኩም፣ አትንኪ፤ ነገር ግን ወንድሞችሽን ሄደሽ እኔ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። መቅደላዊት ማርያምን መታ ጌታ ሆይ ጌታን እንዳየችው ይህን እንዳላት ለደቀ መዛሙርቱ ነገረቻቸው። ያም ቀን እሱ ከሳምንት በፊት በፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹን ዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። እሺ ተወዳጅ ቤተሰቦቻችን እንግዲህ የዮሐንስ የቅዱስ ዮሐንስ ወንጌል በትናንትና በነበረው ሌሊት ቅዳሴ ላይ የተነበበው የወንጌል ክፍል ነው። ሁላችሁም ደግማችሁ በቤታችሁ እንድታነቡት በዚህ አጋጣሚ አሳስባለሁ። የጌታችንን ትንሣኤውን የሚናገር የሚዘክር የመጽሐፍ ቅዱስ ክፍል ነው ማለት ነው። ከዚህ በመቀጠል እስቲ ከቤታችን አንዱ ደግሞ ቤተሰብ አባል የሆነው ምስባክ ይልናል። ምስባኩን አብረን እንሰማለን። እግዚአብሔር ነው እያመሰገንን ያለ ነው። እግዚአብሔር በቤታችን እንዴት ይከበራል። እናንተም ደግሞ በዚህ ፍኖት በቤታችሁ እግዚአብሔርን ማክበር እንደሚገባችሁ ለማስተማር ያዘጋጀ ነው ፕሮግራም ነው። ሁላችሁም ቪዲዮ ለሌሎች እንደርስ ላይክ አድርጉ። ወደ ወንድማችን እሺ። ምስባክ ማለት እንግዲህ ከቅዱስ ዳዊት መዝሙር የቅዱስ ዳዊት መዝሙር እንግዲህ የጌታችንን ሐዲስ ኪዳንን በትንቢት የሚናገር የመጽሐፍ ቅዱስ ክፍል ነውና። ወንድማችን የሚሰብከው ወይም ደግሞ የሚያዜመው ምስባክ ከመዝሙረ ዳዊት ክፍል ሲሆን ይሄም ክፍል የጌታችንን ትንሣኤ በትንቢት የሚናገር ክፍል ነው ማለት ነው። ወደ ወንድማችን እስቲ በል ወንድማችን። ወተንስ እግዚአብሔር ከመዘንቃ

ዝማሬ መላእክትን ያሰማልን። እንግዲህ ወንድማችን እናመሰግናለ። ቃሎት ያሰማልን፣ ዝማሬ መላእክት ያሰማልን። ወንድማችን ከዳዊት ዝማሬ የጌታችን የኢየሱስ ክርስቶስን ትንሣኤ የሚመለከት መስባክ ነው። እንግዲህ ከዳዊት መዝሙር ያለልን አሁን በቀጥታ አንድ ዝማሬ ይዘምር። ሁላችሁም አሁንም አብራችን ብዙ የምንማማረው ብዙ ቁም ነገር የምናገኝበት መርሃ ግብር ይኖረናል። ስለዚህ አሁን የመጀመሪያው ዝማሬ አብረን እንዘምራለን ማለት ነው። እንግዲህ እናውጃለን፣ እዩና መኑ እና ሰዎች ድንጋዩ ተፈነቃቅሏል የሚለውን ዝማሬ በጋራ እንደዚሁ እንዳማረብን አብረን እንዘምራለን ማለት ነው። በአቦሉ መንፈስ ቅዱስ አምላክን በወለደች በመቤታችን አማላጅነት አምነን እንዘምር።

እንግዲህ የትንሣኤውን ጌታ እና ለምን ኢየሱስ ክርስቶስ መነሳቱን በመጽሐፍ ቅዱስ እስ እንሁም በመስማት ከአሁን ደግሞ በዝማሬ ገልጠናል። እንግዲህ አሁን ከዚህ በመቀጠል በቀጥታ የሚኖረን መርሃ ግብር ሁሉ ደግሞ አሁንም ትንሣኤውን አስመልክቶ በምታዩት በቤተሰብ ጥያቄና መልስ ይሆናል። እርግጠኛ ነኝ ሁላችሁም የምትከታተሉ ቪዲዮ ትሳትፋላችሁ። ሁላችሁም ቀድማችሁ እንዳያችሁት ኮመንት ላይ መልሱን አስቀምጡ። አሁን ወንድማችን ቃል ጥያቄውን ያቀርብልና ሁሉ ተሳታፊ ይሆናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አያደሉ በስመ አብ ወወልድ ወመንፈስ ቅዱስ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እሺ ከዚህ በመቀጠል ሁሌ እንደምናደርገው ቤተሰባችን አባል ለሁለት ግሩፕ እንከፍል እና በዲያቆን ስምኦን ዳኝነት ውጤት እየያዝን ያሉንን ጥያቄዎች እናቀርባለን ማለት ነው። እሺ ከስምኦን ወደዚያ ያላችሁ አንድ ግሩፕ ኤብሎ ኪዳን ግሩፕ መካከል ይሆናል ማለት ነው። የመጀመሪያ ጥያቄ የሚሆነው ቀራኒዮ ማለት ምን ማለት ነው? ያ ብዙ ጊዜ ሰምተነው ስለምን ቀራኒዮ ጎልጎታ እንላለን? ምን ማለት ነው? እጃችሁና ወጥታችሁ መልሳላችሁ ማለት ነው። ሰው ጌታችን የተሰቀለበት ቦታ ነው። ግን በመጽሐፍ ሁሌን እንሰማዋለን፣ እንዲህ ወደሚባል ቦታ ወሰዱት ቀራኔው ጎልጎታ ተረጓሚውም እንዲህ ወደሚባል ቦታ ወሰዱት ሲባል ሰምታችሁ ታውቃላችሁ? አኬ እሺ፣ ምናልባት ሌላ ጊዜ ቢሆናል መመልሱ ጥያቄ ነው ወይስ ሰሙት? መልስታላችሁ የመጨረሻ መልሳችሁ ነው እሺ? ንገሩኛል እሺ። ጎበዝ ልጅ የራስ ቅል ማለት ነው። የራስ ቅል ማለት ነው። እሺ፣ ብሉይ ኪዳኖች በኢየሱስ ክርስቶስ በቀኙ የተሰቀለው ሰው ማን ይባላል? ሽፍትነት ስሙን እና የመስቀል ላይ ቤተክርስቲያን ደግሞ የምንጠራበት ስሙን ነው እንድትነግሩ የሚፈልገው። በጌታችን በኢየሱስ ክርስቶስ በግራው የተሰቀለው ሰው ማን ይባላል? ሁለት ስም አለው በቤተክርስቲያን እሱን ትነግሩኛላችሁ። እሺ በትክክል ተመልሷል። ለእህታችን ቃልት ያሰማላት። እሺ ብሉይ ኪዳኖች በጌታ በኢየሱስ ክርስቶስ መስቀል ጌታ ኢየሱስ ክርስቶስን ከመስቀል ያወረዱት ሰዎች ማንና ማን ይባላሉ? ዮሴፍና ኒቆዲሞስ። እህታችንን በትክክል መልሰዋለች። እሺ ጌታ ኢየሱስ ክርስቶስ በመስቀል ላይ የተናገራቸው ሰባት ቃላት አሉ። ከእነዛ መካከል አምስቱን ዘርዝር። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ የተናገራቸው ሰባት ቃላቶች መካከል አምስቱን ለመጥቀስ ያክል አንደኛ፣ ያው ኤሎሄ ኤሎሄ ላማ ሰበቅታኒ ያለ። ሁለተኛ፣ የሚያደርጉትን አያውቁምና ይቅር በላቸው አለ። ሶስተኛ፣ ተፈጸመ አለ። ሁለተኛ ደግሞ ያው ለዮሐንስ እናቱን ቅድስት ድንግል ማርያምን ንዋት እናት ንዋት ልጅ ብሎ ተናገረ። አምስተኛው ደግሞ ተጠማሁ አለ። ያው ከሰባቱ አንጻር አምስቱን ይሄን ይመስላል። ናመስግ እናመሰግናለን። እሺ ወንድማችን ጥያቄውን በትክክል መልሷል። ኤሎሄ ኤሎሄ ላማ ሰበታኒ አምላኬ አምላኬ ለምን ተውከኝ? ዛሬ በገነት ከኔ ጋር ትሆናለህ። አባቴ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እነሆ ልጅሽ፣ እነሆ እናትህ፣ ተጠማሁ እና ሁሉ ተፈጸመ አለ። ኦርደራቸው በዚህ ይመስላል። እሺ ወደ ብሉ ኪዳን እንሄዳለን። ብሉ ኪዳን ደግሞ ጌታ ኢየሱስ ክርስቶስ የተቸነከረባቸው አምስት ችንካሮች አሉ ከነዚህ መካከል ሶስቱን ሶስቱን ትጠቅሳላችሁ። ሳዶል አራዶር ዳነት አዲስ ኪዳን ጌታ ኢየሱስ ክርስቶስ የተቀበረውበት መቃብር ለማን የተዘጋጀ ነበረ? ለስሙን ለቀሪ ነው። ጥያቄው በትክክል አልተመለሰም። ሌላ የሚመልስ አካል? ለዮሴፍ፣ ለአርባቲያው ሰው ዮሴፍ የተዘጋጀ መቃብር ጌታ ኢየሱስ ክርስቶስ የተቀበረበት ብሉይ ኪዳን። ወደ ጌታ ኢየሱስ መቃብር ቀድሞ የገባው ሰው የገባው ሐዋርያ ማን ይባላል? ተከትሎ የገባው ሐዋርያ ማን ይባላል? ጴጥሮስ እና ቅዱስ ዮሐንስ። ቅዱስ ጴጥሮስ እና ቅዱስ ጴጥሮስ ነው ቀድሞ ወደ መቃብር የገባው። ከዛ በኋላ ደግሞ ቀድሞ የደረሰው እሺ፣ አዲስ ኪዳን ወደ ኤማውስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እያወሩ ይጓዙ የነበሩ ሰዎች ማንናማን ናቸው? የኤማውስ መንገደኞች የሚባሉ ሰዎች ማንናማን ናቸው? ቀለዮጳና ሉቃስ። ጎበዝ ልጅ ወንድማችን ጥያቄውን በትክክል መልሶታል። ቦቃስና ቀልዮጳ ይሰኛሉ። ትንሣኤ ሙታን የለም ብለው የሚያምኑ ሰዎች ነበሩ፤ እነማን ናቸው? እነዚህ ሰዱቃውያን። እሺ፣ እህታችን ጥያቄውን በትክክል መልሳለች። ሰዱቃውያን ናቸው። እሺ፣ ስለነበረን ጊዜ የሉ፣ እግዚአብሔር ስም የተመሰገነ ይሁን። ውጤቱን ዳኛው አዘጋጅቶ ለፕሮግራም መሪ አስተላልፍልናል። ወስብሐት ለእግዚአብሔር። እሺ ቤተሰብ እንግዲህ በፕሮግራማችን እየተማራችሁ እንደሆነ እየተማራችሁም እንደሆነ እናስባለን። አሸናፊው እንግዲህ አዲስ ኪዳንና እና ብሉ ኪዳን ተወዳድረዋል። አዲስ ኪዳን ለብሉ ኪዳን ትርጓሚ ሆነው ብሉ ኪዳን ደግሞ ለሐዲስ ኪዳን ጥላው ነው። አንዱ ያለ አንዱ መኖር አይችልም። በጌታችን ትንሳኤ እንግዲህ ኦሪታዊነት ወይም ብሉይ የተቀየረበት ወደ ሐዲስ ኪዳን የተቀየረበት አዲስ ሕግ የተሰራበት ነውና፣ አሸናፊው ማነው? ነው ብሉይ ኪዳን አምስት ከአምስት አምስት መልሷል። አዲስ ኪዳን ከአምስቱ አራት መልሷል። እስቲ አንድ ጊዜ እንግዲህ አሸናፊው በዚህ መልኩ ታውቋል ማለት ነው። በኋላ ሽልማት ይኖራል መጨረሻ ላይ። አሁን የመጨረሻ ዝማሬ አከታትለን እግዚአብሔርን በመዝሙር እናመሰግናለን። የምንዘምራቸውን ዝማሬዎች አብረን እንዘምር። እንግዲህ ይህ የማርያም ልጆች ሚዲያ ነው። የማርያም ልጆች ሚዲያ የክርስቶስ ቤተሰቦች ናቸው። የማርያም ልጆች በሙሉ ጌታችን ኢየሱስ ክርስቶስን አምላክ አድርገው የተቀበሉ ናቸው። የመጨረሻ መርሃ ግብራችን ዝማሬ ነው ማለት ነው።